ሰላም የዩቱብ ተመልካቾቼ እንዴት ናቸው? ዛሬ ማሳያቸው የማሙል ኩኪስ። ማሙል ኩኪስ ማለት ተምር ያለው ኩኪስ ማለት ነው። እናም ይሄ ቪዲዮ ስትጃበሩ ላይክ እያረጋችሁ ጃበሩ ሁሉም ጋር እንዲዳረስ። እዚህ ጋር ያደረግኩት ሁለት ብርጭቆ ዱቄት፣ ሁለት ብርጭቆ የውሃ ብርጭቆ ዱቄት ነው ስኳር ትንሽ ስኳር ሀፍ ግማሽ የውሃ ብርጭቆ ስኳርና ሄል የተፈጨ ሄል ትንሽ አደረኩበት እና የገበታ ቂቤ የገበታ ቂቤ ስትጠቀሙ እዚጋ የአትክልት ቂቤ ቢሆን አሪፍ ነው። የአትክልት ቂቤ ለኩኪስ ቢሆነው ማለት ነው። ሾርትኒንግ ተብሎ ሾርትኒንግ ተብሎ የሚሸጠው እና እዚህ ጋር የገበታ ቅቤ ከስኳሩ እኩል ማለት ነው ግማሽ የውሃ ብርጭቆ የተጠቀምኩት ከዛም እነዚህን ካደረግም በኋላ እናዋህደዋለን በደንብ ሌላ የምንጨመረው ነገር የለም እዚህ ጋር እናዋህደዋለን በደንብ እስኪ እስኪ እጃችን ላይ መጣበቅ እስኪያቆም ድረስ ላቦካዋለን ከዛም በደንብ ከቦካ በኋላ እንደዚህ ይሆናል። አያቸው አይጣበቅም እጅ ላይ ማለት ነው። ከዛ እዚህ ጋር የተፈጨ ቴምር አለ። ድርድሽ ቅሜ ያድርጋችሁ ታሽታላችሁ፣ ቴምር ትፈጩና፣ ካልሆነም ደግሞ የተፈጨ መግዛት ትችላላችሁ። እና ቀረፋ ትንሽ ታረጉበታላችሁ ለጣዕም እና አንድ ላይ ታዋህዱታላችሁ የተፈጨውን ቴምር ማለት መደም፣ እናዋህደዋለን። ትንሽ የገበታ ቅቤ አድርገን እናዋህደዋለን። ያው እዚህ ጋር መደም ሲዋሃድ እንደዚህ ይሆናል። ከዛ ይህን ክብ ክብ እያረገን እጃችን ላይ ሊጥ ውስጥ ምናስገባው ስለሆነ ክብ ክብ እያረገን በዚህ አይነት ቅርጽ እናስቀምጠዋለን። ከዛም እንዲህ አድርገን ከጨረስም በኋላ ሊጥ ውስጥ አንዳንድ እየጨመረን ክብ እናደርገዋለን፣ እናልበለብለዋለን እንደዚህ። እንዲህ ካደረግን በኋላ ቴምር እየጨመርን ሁሉንም እንደዚህ አድርገን እናስቀምጣለን። ከዛም የወለችሁ እንደዚህ አድርገን ከጨረስም በኋላ ቅርጽ ለማውጣት አሁን እዚህ ጋር ከፈለግን ሹካ መጠቀም እንችላለን። ቢላዋም መጠቀም ትችላላችሁ። ይሁን ይህን ክብ የሰራውትን እንደዚህ በሹካ ቅርጽ እንዲህ አስይዘዋለው ወደ ጎል እያደረግኩኝ የወለችሁ እንደዚህ በሹካ ቅርጽ እያስያዝን የሚያምር ቅርጽ ይሆናል። እንደዚህ ከፈለግን ሹካ፣ ቢላዋ ደግሞ እንደዚህ እንደዚህ አድርገን በቢላዋ ማድረግ እንችላለን። ከዛም እንዲያረግም በአስራችን ላይ ከደረደርም በኋላ የቀረውን ደግሞ ከፈለግን በኩኪስ ቅርጽ ማውጫ የቀረውን ሊጥ ቴምርም ሳትጨምሩ መስራት ትችላላችሁ። ከፈለጋችሁ ያለ ቴምር፣ አሁን ይሄ ዳብጬ በኩኪስ ቅርጽ ማውጫ እሱን ደግሞ አደርገዋለሁ። ቴምር ከሌላችሁ ያለ ቴምርም መሰራት ይችላል። ይሄ ፕረስ እያደረገ በሚያወጣው በሱ ቅርጽ ማውጫም እንደዚህ ቅርጽ ማስያዝ እንችላለን። ከዛም የወላችሁ እንዲህ ቅርጽ ይዤ ከጨረስኩ በኋላ ኦቨን ውስጥ ለሀያ ደቂቃ በመቶ ዘጠና ዲግሪ እንደዚህ አብስ አብስዬዋለሁ። ሲወጣም የወላችሁ መልኩ ይህን ይመስላል። በጣም ነው የሚያምረው። ውስጡም ፍርክሽክሽ ነው የሚለው ሶፍት ፍርፍር ነው የሚለው። እንደዚህ ስትበሉትም በጣም ነው የሚጣፍጠው ያያችሁ ፍርፍር ብሏል። ቴስቱም በጣም ነው የሚጣፍጣውት። እና ሞክሩት ቤታችሁ ሰርታችሁ በጣም አሪፍ ነው። እናም የዛሬ ቪዲዮ ይሄንን ይመስላል። ከንደዚህ ደግሞ የወላችሁ ስኳር መነስነስ የተፈጨ ስኳር እንደዚህ ላዩ ላይ መነስነስ ትችላላችሁ። ጣፋጭ ደግሞ ብዙ ካልፈለጋችሁ መተውም ትችላላችሁ። እንደዚህ ዲኮር አርጋችሁ ማቅረብ ትችላላችሁ። እናም የዛሬ ቪዲዮ ይህን ይመስላል። ላይክ ሼር፣ ሰብስክራይብ ሰብስክራይብ እያደረጋችሁ አበረታቱኝ። ይህን ይመስላል የዛሬ ቪዲዮ። ቴንኪዩ ባይ።